ጋይስ ሁላችሁ እዛ አሌክ ስራ ያላችሁ ቤት ያላችሁ፣ ቅዳሜ ነው መታችሁ። ኮፕሊንግ ሌላ አልፈልግም እኔ። እግዚአብሔር ይመስገን አሸንፋለሁ፣ አሸንፋለሁ፣ መቶ ፐርሰንት አሸንፋለሁ። እና መታችሁ ኮፕሊንግ፣ ብቻ ኮፕሊንግ ታብታብ ለማድረግ ብቻ

በሁለት ነው የሚባዛው። ኦኬ በሁለት እዚህ እዚህ አሁን በሁለት ነው የሚባዛው። ሁለት ጋላክሲ ከሰጣችሁ እናሸንፋለን ጋይስ። በሁለት ጋይስ፣ ጋይስ በሁለት በሁለት እንጠቀምበት ጋይስ።

ጋይስ ከቻላችሁ ማለት ነው ከቻላችሁ አምስት ሺ ንግባች ማረፍ አለበት አምስት

ግላብ እንኳን እንውሰድ ባናሸንፍም ግላብ እንውሰድ። ጋይስ ግላብ እንውሰድ። እሺ፣ የሆነ ልብ ነገር ምናምን ስቱ ግላብ እንውሰድ። ግላብ እንውሰድ ጋይስ ባናሸንፍ ግላብ እንውሰድ። ማን ነው ቅድም እኮ ግላብ ነበረው? ጋይስ ግላብ እንውሰድ። ቤተሰብ። ታይሚንግ፣ ታይሚንግ፣ ታይሚንግ፣ ታይሚንግ፣ ታይሚንግ አሁን ግላብ ከወሰድ ማለት ነው፣ ሸራ አረጋለሁ፣ ሸራ አረጋለሁ። ይመጣሉ። ግላብ ግላብ ግላብ የለንም አለ። ግላብ ቆይ፣ ግላብ አለ። ቆይ፣ አንዴ፣ ፍሬ ተካ፣ ግላብ አለ። እሺ፣ አባትህ ተካ፣ ሁላችሁ ተካ፣ ግላብ ስላለን ችግር የለውም አለ። አዎ፣ እሺ

አምስት አደራችሁ አደራ፣ በመሬት አደራ በሰማይ፣ አምስት ሺህ በእጅ ቁጥጥር ለአሌክስና ለድብላ እኛ ቀጥተን ጉድ እናድርጋቸው። ጋይስ ጋይስ ሁለት ቶናት ሁለት ቶናት ወይ አንድ ልብ ትልቁ